እስራኤል ኢራንን አጠቃት፣ ኢራን በእስራኤል መለሰች። አሜሪካ ኢራን ላይ አዘነበች። ኢራን ኳታር ላይ የሚገኘውን የአሜሪካን ጦር ቤዝ መታች። ይልዝና እንደ ተመታም ትራምፕ ቀድማችሁ ስለነገራችሁም ብሎ ኢራንን አመሰገነ። ኢራንም ወደ ኳታር ስለተኮሰች ኳታርን ይቅርታ ጠየቀች። እስራኤልም ኳታር ለሰላሙ መደራደር እጅ ስለነበራት አመሰገነት። ኳታር ደሞ ኢራንንም አመሰገነች። ገብታችኋል? ውስብስብ ነው አይደል? የፖለቲካን ቁማር እንኳን መረዳታን እንኳን የአርህማንን ጥልቅ ጥበብ የሰረገው እውቀት የፍጥረት ዓለሙ ንጉስ

ሊያንጸል ሊቀሰቅሰን አስቧል። እሱ የሩቁ ምስጢር አዋቂ በድቅድቅ ጨለማ ውስጥ ጥቁሯን ጩጫን ስትራመድ የሚያይ ወላሁ የራ ደቢበን ነምላ ሌይለት ዘልማ ድቅድቅ ባለ ጨለማ ውስጥ በወንዝ ጥቁር ድንጋይ የምትራመድን ጩጫን የሚያይ አረሕማን